ህይወት በሂደት ነው የሚሰራው። ኤቭሪቲንግ በፕሮሰስ ውስጥ ነው እያለፈ ያለው። ተፈጥሮን፣ እንስሳትን፣ እጽዋትን ሁሉን ነገር እያለፈ ያለ። አንቺም እዚህ የደረስሽው በፕሮሰስ ውስጥ በሂደት ነው። እያንዳንዱ ስኬት ማ ሰዎችን ብጠይቂ በፕሮሰስ ውስጥ ነው እዚህ የደረሱት። ከእያንዳንዱ ስኬት በጣም ብዙ መስዋትነት፣ በጣም ብዙ ውድቀት፣ ብዙ ዋጋ መክፈል አለ። አንቺ ዛሬ ላይ የሆነች ነገር አድርገሽ በህይወቴ ውስጥ ለምንድን ለውጥ ያላየሁት ብለሽ ተስፋ አትቁረጭ። አንድ ትልቅ ዓላማ ካለሽ እዛ ነገር ላይ እነዚህ ከታች የምዘረዘርች ሶስት ነገሮች ላይ ማድረግ ከቻልሽ ያ ነገር ጊዜውን ጠብቆ መሆን አይቀርም። ግን አንቺ ምንድነው ትልቁ ችግርሽ? በአንዴ ለውጥ ማየት ትፈልጊያለሽ፣ በአንዴ ትልቅ ተአምር እንዲመጣ ትፈልጊያለሽ። ያ ነገር ደግሞ አይሆንም። ህይወት በሂደት ነው የምትሰራው ዩሴ አንቺም በአንዴ የሰራሹ ነገር ብታገኙ፣ በአንዴ ሁሉም ነገር የምትፈልጊያቸው ነገሮች ብታገኛቸው የህይወትን ጣም ታጫዋለሽ አታገኙም። ዩ ሲ የህይወትን የስኬትን ጣዕም የምታገኙ በፕሮሰስ ውስጥ በእያንዳንዱ ውድቀቶች በእያንዳንዱ ውስጥ መነሳት፣ ትችት፣ ብዙ ነገሮች ውስጥ ስታልፊ ነው። እነዚህ ነገሮች ደግሞ አንቺን ይሰሩሻል። ዩ ሲ ስለዚህ እነዚህ ሶስት ነገሮችን መከተል መቻል አለብሽ። የመጀመሪያው ምንድነው? ሪስክ መውሰድ መቻል አለብሽ። ያ ለውጥ ማምጣት የምትፈልግበት ትልቁ ነገር ዋጋን እንደሚያስከፍል ጊዜሽንም ይሆናል ትኩረትሽንም ይሆናል ሁሉም ነገርሽን ሰተሽ ለዛ ነገር ሪስክ ወስደሽ እዛ ነገር ላይ ኢንቨስት ማድረግ መቻል አለብሽ፣ ለውጥ ማየት ከፈለግሽ ማለት ነው። በህይወት ውስጥ ትልቅ ነገር መስራት ምትፈልግ ከሆነ አላማ ካለሽ ነው ይህን ነገር ሽሩ እያደረግሽ ያለሽ። ዋጋ መክፈል አለብሽ። ከእንቅልፍሽ ላይ ብዙ ሰዓት መተኘት አይጠበቅብሽ ይሆናል። ጊዜሽ ይሆናል ትኩረትሽን ይሆናል የሆኑ ነገሮችሽ ላይ ኢንቨስት ማድረግ ሊጠብቅብሽ ይችላል። መዋረድ ሊኖርብሽ ይችላል። ብዙ ሪስኮች አሉ። ያንን ሪስክ ለመውሰድ ወደ ኋላ አለማለት ማለት ነው። ስለዚህ አንድ ለውጥ ማየት የምትፈልግበት ከሆነ በስቃይ ውስጥ ማለፍ አለብሽ። ምክንያቱም ሁሉም ሰው መለውጥ የማይፈልገው አሁን ሪስክ መውሰድ ስለማይፈልግ ነው። ምንም ዋጋ መክፈል ስለሚፈራ ስለማይፈልግ ነው። ያንን ደግሞ ዋጋ ካልከፈልሽ ሪስክ ካልከፈልሽ ደግሞ ለውጥ ማየት አትሺ። ስለዚህ መጀመሪያ ዋጋ ለመክፈል ዝግጁ ሆነች ተነሽ። ምንም ነገር ይምጣ፣ ያ ነገር ለማሳካት ዋጋ እከፍላለሁ፣ መስዋዕትነት ነጥ እከፍላለሁ ብለሽ መነሳት መቻል አለብሽ። በውስጥሽ ያንን ውሳኔ ያንን ቆራጥነት ሊኖርሽ ይገባል። ሁለተኛው ደግሞ መጽናት መቻል አለብሽ። አየሽ በአንድ ለውጥ ካላየሁ ብለሽ ተስፋ መቁረጥ የለብሽ። መጽናት ማለት ቁጭ ለመጠበቅ አይደለም። መታገስ ማለት ቁጩ ለመጠበቅ መጠበቅ አይደለም፣ እየዘራሽ መጠበቅ ያንን ነገር ያንችን ኃላፊነት ከተወጣሽ በኋላ ከአንቺ ውጭ ያለው ነገር በጊዜው እስኪሆን ድረስ በውስጥ መጽናናት ማለት ነው። የዛሬ አምስት ዓመት ይሆናል አራት ዓመት ዋትኤቨር አስር ዓመት ሊሆን ይችላል። ያ ነገር የሚመጣው ግን ያንቺ ስራ ላ መዝራት ብቻ ነው የሚጠበቅብሽ። ያንን ነገር ውጤቱ ያንቺ ስራ አይደለም። ያ ነው መጽናት ማለት ያ ነው መታገስ ማለት። በጣም ብዙ ሰዎች ይጀምራሉ ግን ውጤት ማየት ነው የሚፈልጉት የሆነች ነገር አድርገው ውጤት ማየት ይፈልጋሉ። እንደን ተስፋ ቆርጠው ይመለሳሉ ማለት ነው። ስለዚህ አንቺ ማድረግ ያለብሽ ትልቁ ነገር ምንድን ነው? ከአንቺ የሚጠበቀውን ነገር በሙሉ አድርጊ። እንደን ሌላው ነገር ለፈጣሪ ተይው። ለአንቺ ኃላፊነት ካደረግሽ ከሰራሽ፣ ከዘራሽ ማጨድሽ አይቀርም፣ ውጤቱ መምጣቱ አይቀርም። ስለዚህ አንቺ ፎከስ ማድረግ ያለብሽ ምንድን ነው? መዝራት ላይ ነው ፎከስ ማድረግ ያለብሽ እንደን ውጤቱ ደግሞ በጽናት መጠበቅ መቻል አለብሽ። መታገስ መቻል በጊዜ ሁሉም ነገር በጊዜው ራሱ እስኪሆን ድረስ አለመታገል ማለት ነው። በውስጥ መጽናት ማለት እሱ ነው። ሶስተኛው ደግሞ ራስን ማሳደግ መቻል አለብሽ። ከትናንትናው ላይ ዛሬ የተሻለ ሆነሽ ከተገኘሽ ያ በቂ ነው። ከትናንትናው ላይ ትናንትና ካለሽበት ሁሉም ነገር ላይ ዛሬ የተሻለሽ ሆነሽ ከተገኘሽ ነገ ደግሞ ያንን ለውጥ የምታመጭበት ነገር መድረስሽ አይቀርም። ግን ራስሽን ምን ማድረግ ማድረግ አለብሽ። ማሻሻል አለብሽ፣ ራስሽን ማሳደግ አለብሽ። አዳዲስ ነገሮች መሞከር መቻል አለብሽ። አዳዲስ ነገሮች ላይ መግባት፣ ራስሽን ቻሌንጅ ማድረግ መቻል አለብሽ ማለት ነው። ስለዚህ ራስሽን ስታሳድግ፣ እዛ ነገር ላይ ትዕግስት ሲኖር እና መስራት ስትችል፣ ዋጋ ለመክፈል ሬዲ ከሆንሽ ያ ነገር ለውጥ ማምጣቱ አይቀርም ማለት ነው። አንችም አትታገኝም። እነዚህ ነገሮች ስታደረጋቸው ራሱ እንደሚመጣ ታውቂያለሽ፣ ውስጥሽ ይነግርሻል ማለት ነው። ስለዚህ እነዚህ በአንዴ ግን ለውጥ ካላመጣሁ ብለሽ ተስፋ መቁረጥ የለብሽም። የሰው ልጅ ምንም ነገር የማድረግ አቅም ተሰጥቶታል። ይሄ ያንቺ ውስጥሽ ያለው አቅም ነው። ያን የምታወጭበት እይታች ነው ማተር የሚያደርገው ስለዚህ በአንዴ ለውጥ ካላመጣሁ በአንዴ ካልተሰካልኝ አትበይ። ውበቱን አታገኙም ያ ነገር ማለት ነው። ጊዜውን ጠብቆ ግን አንቺ እዛ ነገር ላይ ከለፋሽ ከታገዝሽ፣ ከጸና እራስሽን አብዴት እያደረግሽ የምትሄጂ ከሆነ ያ ነገር አለማምጣቱ አትሽ ውጤት አለማምጣት አትሽ ማለት። ስለዚህ ትዕግስት ኖርሽ ጽናት ኖርሽ፣ በደንብ ዛ ነገር ላይ ስሪ፣ ለውጥ ማምጣቱ አይቀርም። የምትሰሪው እስከመቼኑ ለውጥ እስኪመጣ ድረስ፣ ጽናት የሚኖርሽ መታገስ ያለብሽ እስከመቼኑ ለውጡ እስኪ መጣ ድረስ መጽናት መቻል አለብሽ ማለት ነው።